ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደዚህ ቻናል በድጋሚ መጣችሁ። እንግዲህ በዛሬ ቪዲዮ የማቀርብላችሁ ከባለፈው ከገለጽኩላችሁ ጋር እንግዲህ በባለፈው ቪዲዮዬ በአንደኛ ደረጃ የሚሰጡ የእንግሊዝኛ ማስተማሪያ የተማሪዎች መማሪያ መጽሐፍ ላይ ያሉትን ለተማሪዎቹ ይመጥናሉ ወይስ አይመጡም፣ ተገቢ ናቸው ወይስ አይደሉም የሚሉትን ነገር ለመጠቆም ለማሳየት ሞክር ያለው በዛሬ ቪዲዮ ደግሞ ይዤላቸው የቀረብኩት አምስተኛ ክፍል ላይ ያሉ መጽሐፍቶችስ ልክ እንደቀደመው ሁሉ ለነዚህ ተማሪዎች መሰጠት የሚገባቸው ናቸው ወይስ አይደሉም የሚሉትን እናያለን ማለት ነው። ከዚህ ውስጥ እንግዲህ በዛሬ የመጀመሪያው አምስተኛ ክፍል የሚገኘው ኢደማቲክ ኤክስፕሬሽን ይሄ ኢደማቲክ ኤክስፕሬሽን ለነዚህ ተማሪዎች በጣም የማሰላሰል አቅማቸው ከሚፈቅደው በላይ ለነሱ ሊገባ የማይመከር ሊሰጥ የማይቻል ነው። በመጽሐፉ ውስጥ ሰፍሮ በተማሪዎች እንዲማሩ ተደርጎ በተግባር ላይ እየዋለ ያለ እስኪ እናንተም ለግልጽነቱ እንዲመቻችሁ እነዚህን እናንተ አሁን ላይ የምታስተምሩ እንግሊዝኛ መምህራን የምታስተምሩ እነዚህ አነጋገሮች በስንት እድሜያችሁ በስንት እድሜያችሁ ተማራችኋቸው። እንዲሁም ደግሞ ስንተኛ ክፍል ሆናችሁ እነዚህን ነገር ተማራችሁ? ከእነዚህ ውስጥ አንድ አራቶቹን እገልጻለሁ፣ እስኪ አዳምጡኝ። የመጀመሪያው ዶንት ዋሽ ዩር ክሎዝ ኢን ፐብሊክ። ይሄ በፍጹም በፍጹም ለእነሱ ሊሰጡት በቀጥታ ሊተረጉሙት አይችሉም። ያ ማለት አይምሯችሁ ከሚያሰላስለው በላይ ከሚያዛምደው በላይ ከእነሱ አቅም በላይ እንዲሁም ደግሞ ስሮ ወተር ኦን ዘ ፋየር ድራይ አፕ ዩር ድሪፕ ብለድ ኢስ ቲከር ዘን ወተር ዳዝንት ሆልድ ዋተር የሚሉት ኢደማቲካ ኤክስፕሬሽኖች አሁን ላይ እያስተማራችሁ ያላችሁ የአምስተኛ ክፍል እንግሊዘኛ አስተማሪዎች እነዚህ ነገሮች ለተማሪዎች እንዴት አድርጋችሁ አስተማራችኋቸው ነው ወይስ እንደወረደ የተሰጣችሁን በቃም መቀበል አለባችሁ መቀበል አለባችሁ እነዚህን መስራት አለባችሁ መስራት አለባችሁ ልክ እንደ ብሬን ዋሽንግ ማለት ነው ስለዚህ ይህንን ነገር ለነሱ ተገቢ አይደለም ጭራሽ መወገድ መተካት በዚህ ሌላ ለነሱ ሊፈቅድ የሚገባውን ነገር መተካት አለበት መጽሐፉ ላይ አሁን አንደኛና ትልቁ ችግር ይሄ ነው። ታዲያ የሆኖ ሳለ የተማሪዎች መውደቅ ምን ይደንቃል? ምክንያቱም በዕድሜያቸው ልክ የተዘጋጀ መጽሐፍ የለም። አስተማሪውና መምህሩን ሊያገናኝ የሚችል መጽሐፍ አይደለም። አስተማሪውና መምህሩን ሊያጋጭ አስተማሪውና መምህሩ ሊያስማማ የወረደ መጽሐፍ አይደለም። ተማሪው ከዕለት በዕለት እንዲሁም ደግሞ ከእሱ የእድሜ ደረጃ ጋር ባላንስ አድርጎ የሚሄድ ሲሆን ውጤታማ የሆነ እንዲህ ባለ አቀራረብ አይነት ግን ይሄ መስተካከል የሚገባው ባይነኝ ነኝ። ይሄ የመጀመሪያው ነው። ሁለተኛ ላይ ደግሞ የያዝኳት ነገር አይፒኤ አሁንም አምስተኛ ክፍል ላይ አይፒኤ ኢንተርናሽናል ፎነቲክስ አልፋቢት አለ። ስለዚህ ከማይክሮስኪል ከማይክሮስኪል ለአምስተኛ ክፍል ተማሪዎች ሊካተቱ የሚገቡ ነገሮች ማን ማን ናቸው? እዚህ ላይም ማይክሮስኬል ላይ ሊያጠቃልል በሚችል ለአምስተኛ ክፍል ሳውንዶች፣ ፕሮናውንሴሽኖች እነዚህ ለአምስተኛ ክፍል ተገቢ አይደሉም፣ መስተካከል የሚገባቸው ናቸው። ይሄ ማይክሮስኬል እንዲሁም ማየት ሻል ይዝድቱ እነዚህ በጣም ሊሰጡ የማይመከሩ ከማይክሮ ስኪል ውስጥ አምስተኛ ክፍል ላይ ያየኋቸው በዚህ ቪዲዮ አጠናቅሬ ለዛሬ ላቀርብላችሁ የወደድኩት ነው ማለት ነው። ስለዚህ እንግዲህ አንድ የአምስተኛ ክፍል አስተማሪ ማክሮ እና ማይክሮ ስኪሎችን ለአምስተኛ ክፍል በተመጣጣይ ከመጽሐፉ በተገቢ ሁኔታ ቀርበዋል ወይስ አልቀረውም የሚለውን ነገር ማየት ማመዛዘን፣ እንዴት መሄድ እንዳለበት እንዴት ለተማሪዎች መቅረብ እንዳለበት አስተማሪው መጽሐፉ ሳይሆን አስተማሪው የሚመራው አስተማሪው ነው፣ መጽሐፉ መምራት ያለበት ስለዚህ ከዚህ አንጻርን ያሁን አምስተኛ ክፍል ላይ የቀረቡ ነገሮች እዚህ ጋር የገለጽኩላችሁ በሌላ መተካት ወይም መቀየር ያለበት መጽሐፍ ነው ብዬ ነው የማስበው። የሚል አቋምም ነው ያለኝ። ስለዚህ በዚህ ጉዳይ ላይ አምስተኛ ክፍል የምታስተምሩ ወላጆች ትኖራላችሁ፣ አስተማሪዎችም ትኖራላችሁ። ስለዚህ ሀሳባችሁን ምን እንደሚመስል ወይም ምን ሊሆን እንደሚችል ኮሜንት፣ ሸር፣ ሰብስክራይብ በማድረግ አሳውቂ። በቀጣይ ቪዲዮ ደግሞ በሌላው የክፍል ደረጃ ያሉትን ችግሮች እንደዚሁ ለማቅረብ ወዳለሁ። ለዛሬ ያስኳቸው እነዚህ ነበሩ። አመሰግናለሁ።